የተከበሩ የሩሲያ ፌዴሬሽን ፕሬዝዳንት ቭላድሚር ፑቲን፣ የተከበራችሁ የመንግስትና የሀገር መሪዎች፣ ክብራትና ክብራን፣ ከሁሉ አስቀድሜ ለእኔና ለልዑክ ቡድኑ ለተደረገልን አቀባበልና ግብዣ አመሰግናለሁ። የአቶሚክ ሳምንት ሲከፈት በመቀላቀላችን ክብር ይሰማናል። ኢትዮጵያ ወሳኝ በሆነ እንቅስቃሴ ላይ ነው ያለችው። ወጣቶቻችን ንቁ ናቸው። ከተሞቻችን እየሰለጠኑ ነው። ኢንዱስትሪዎች እያደጉ ነው። እናም ኢኮኖሚያችን በፈጣን እድገት ላይ ካሉ የዓለም ሀገራት ውስጥ ይገኛል። ነገር ግን ፍላጎታችን ትልቅ ነው። ይህ ፍላጎት ንጹህና አዳጊ ኃይል ይፈልጋል። የውሃ ኃይል ማመንጫ፣ የሶላር ኃይል እና ንፋስ እስካሁን አድርሰውናል። ነገር ግን ያቀድነውን የወደፊት ስራዎች በእነዚህ ኃይል ምንጮች ማሳካት አንችልም። ላለፉት አስርተ ዓመታት እናም ከዛም በላይ ኢትዮጵያ የአረንጓዴ ኃይል አሸናፊ ነች። ከአፍሪካ አንደኛ የሆነው ታላቁ የህዳሴ ግድብ የቁርጠኝነታችን ማሳያ ነው። ሀገራችንን ለመለወጥ ራዕያችን ከዛሬ የተሻገረ ነው። ለዚህም ወደፊት መሄድና ከአማራጮች ጋር መተሳሰር ያለብን፣ ኑክሌር ቴክኖሎጂ ደግሞ አንዱ አማራጫችን ነው። አስተማማኝና ዝቅተኛ የልቀት ኃይል ስላለው የምግብ አቅርቦትን ያጠናክራል፣ ዶክተሮችን ያስታጥቃል፣ የውሃ አጠቃቀምን ያስተካክላል፣ እንዲሁም ተመራማሪዎቻችን አዲስ ነገር እንዲፈጥሩ ያነሳሳል። ለኢትዮጵያ ኒውክለር ለኃይል ብቻ አይደለም ለሰውም ጭምር እንጂ። ለተማሪዎች እውቀት ይጨምራል፣ ለገበሬዎች ቁሳቁስ ያቀርባል እንዲሁም ለታካሚዎች ጤናን ይመልሳል። ስለዚህ እድሎችን የሚያበዛ የሆነ መሰረት ስለ መገንባት ነው። በጥንቃቄ በማቀድ እናም ከፍተኛ የደህንነት ደረጃ ያለው አቅም በመገንባት በኃላፊነት እንከታተላለን። በአርትፊሻል ኢንቴሊጀንስ እና የተለያዩ ፈጠራዎች ላይ በንቃት ለመሳተፍ የሚያግዘን ይሆናል። ክብራትና ክብራን በዚህ ርዕስ ላይ የሩሲያ ፌዴሬሽን እውቅና መስጠት ፈልጋለሁ። በዚህ ዓመት በሚከበረው የኒውክለር ኢንዱስትሪ 8ኛ ዓመት ክብረ በዓል። ሳይንስ ከራእይ ጋር ሲጣመር ምን ማሳካት እንደሚችል ለዓለም አሳይታለች። ኢትዮጵያ ከሩሲያ ጋር አጋርነትን ለማጠንከር ተዘጋጅታለች። ዕውቀታቸውን ከኛ የሰለጠነ የሰው ኃይልና እያደገ ካለ ፍላጎት ጋር በማጣመር ለሀገራችን ኃይል እንዲሁም ለአህጉሪቷ መነሳሳትን ለመፍጠር ዝግጁ ነው። ከ130 ሚሊዮን ህዝብ በላይ እንደሚኖርባት ሀገር መጠበቅ አንችልም። አስተማማኝ ለሆነ የረጅም ጊዜ እድገትና የኢትዮጵያ አቅም ለማሳደግ የኒክሌር ኢነርጂ አስፈላጊ ነው። ግባችን ግልጽ ነው። ደህንነቱ የተጠበቀ ግልጽነት ያለውና ለሌሎች ምሳሌ መሆን የሚችል የኒውክለር ፕሮግራም ነው። ለዚህም ነው በዓለም ህግ መሰረት ኒውክለርን ለሰላማዊ ዓላማ እንጠቀም እያለን ያለ ነው። ከአይኤኤ በምናገኘው ድጋፍ ደስተኛ ነን። እዚህ ፕሮጀክት ላይ ሚስተር ግሮስ አጋራችን ነው። ኢትዮጵያ ተጨባጭ እርምጃዎችን ወስዳለች። ከሩሲያ ፌዴሬሽን ጋር ያለው እቅድ የኑክሌር መሰረተ ልማት ለመገንባት ሰራተኞችን ለማሰልጠን እናም ቁጥጥር ማዕቀፎቹን ለማጠናከር ነው። የኑክሌር ሳይንስ እና ቴክኖሎጂ ማዕከል ሊቋቋም እና ትብብር ለመፍጠር እንዲሁም ሰላማዊ የሆነ የኑክሌር ሳይንስ ማስፋፋት ነው። ተቋማቱን እየገነባን ችሎታን በማሰልጠንና የኑክሌር ኢነርጂ ሉዓላዊነታችንን የሚያጠናክርበት እድገታችንን የሚደግፍ እና ቀጣዩን ትውልድ የሚያገለግልበትን የወደፊት እቅድ በመንደፍ ላይ ነን። በመተማመን በእውቀት እና በጋራ መከባበር ላይ ለተመሰረተ አጋርነት ቁርጠኞች ነን። በቴክኖሎጂ ሽግግር እና ደህንነት ስልጠና ላይ የሚደረጉ ትብብሮችን በደስታ እንቀበላለን። በአንድነት ምኞታችንን ወደ ስኬት እንዲሁም ፈተናዎቻችንን ወደ እድሎች መለወጥ እንችላለን። አመሰግናለሁ።